ወይም በስ እንዴት ሰላም፣ እንዴት ናችሁ? ዛሬ የኬክሮስ እና የኬንትሮስ ማዘናዊ መለኪያዎች በሚል ርዕስ ርዕስ እንማማራለን። የኬክሮስ እና የኬንትሮስ ማዘናዊ መለኪያዎች እና ማን ናቸው ስንል ቋሚ መስመሮች እና ትይዩ መስመሮች ናቸው። ቋሚ መስመሮች እና ትይዩ መስመሮች በሉልና በካርታ ላይ ብቻ የሚገኙ ቋሚና አግዳሚ መስመሮች ናቸው። ኬክሮስና ኬንትሮስ ማዘናዊ ርቀትን ለመለካት የሚያገለግሉ ሲሆን በአግዳሚ መስመሮች መካከል ያለው ርቀት ኬክሮስ ሲባል፣ በቋሚ መስመሮች መካከል ያለው ርቀት ደግሞ ኬንትሮስ ይባላል። እነዚህ ርቀቶች በዲግሪ የሚለኩ ይሆናል። ስለዚህ አግዳሚ መስመሮች ምንድን ናቸው የሚለውን እ አግዳሚ መስመሮች በካርታና ወይም በሉል ላይ ከምስራቅ ወደ ምዕራብ ወይም ከምዕራብ ወደ ምስራቅ የተሰመሩ የአሳብ መስመሮች ናቸው። የአግዳሚ መስመሮች መነሻ በዜሮ ዲግሪ ላይ ይገኛል። ይህ መነሻም የምድር ወገብ በመባል ይጠራል። የምድር ወገብ ምንድን ነው ስንል፣ የምድር ወገብ መሬትን በሰሜንና በደቡብ ንፍቀ ክበብ በእኩል ቦታ የሚከፍል የሀሳብ መስመር ነው። ከዚህ ከምድር ወገብ ተነስተን ወደ ሰሜን አቅጣጫ ዘጠና ትዩ መስመሮች ሲኖሩ፣ ወደ ደቡብ አቅጣጫ ዘጠና ትዩ መስመሮች ይኖራሉ። በአጠቃላይ በሁለቱም ንፍቀ ክበባት በአጠቃላይ በሁለቱ ንፍቀ ክበባት 180 የአግድም መስመሮች ይገኛሉ። በእያንዳንዳቸው መስመሮች መካከል የአንድ ዲግሪ ልዩነት ይኖራል ማለት ነው። በካርታ ወይም በሉል ላይ የሚታዩ አምስት አበይት ትይዩ መስመሮች አሉ። እነዚህም የምድር ወገብ ዜሮ ዲግሪ ላይ የምናገኘው ነው። ሁለተኛው የካንሰር መስመር ሲሆን 23 አንድ ሁለተኛ ዲግሪ በስተሰሜን የሚገኝ ነው። ሶስተኛው የካፕሪኮርን መስመር ሲሆን ሀያ ሶስት አንድ ሁለተኛ ዲግሪ በስተ ደቡብ የሚገኝ ነው። አራተኛው የአርክቲክ ክበብ ሲባል ይህም ስልሳ ስድስት አንድ ሁለተኛ ዲግሪ በስተ ሰሜን የሚገኝ ነው። የመጨረሻውና አምስተኛው የአንታርክቲክ ክበብ ይህም ስልሳ ስድስት አንድ ሁለተኛ ዲግሪ በስተ ደቡብ የሚገኝ ነው። ስለዚህ በዛሬው ክላሳችን ስለ አግድም መስመሮች ካየን ኬክሮስ እንዴት ማንበብ እንችላለን የሚለውን በቀጣይ ክላሳችን እናያለን። ቱኛ አመሰግናለሁ። ቻው